ሰላም እንዴት ናችሁ የኢየሱስ ስም የተባረከ ይሁን ኢየሱስ ብቻውን ያድናል እንግዲህ ምንም ማረግ አይቻልም ክብር ለኢየሱስ ይሁን ሰው ይደርጉት እንደንደረ ወላ ነው ከእንደዚህ አይነት ውርደት እግዚአብሔር ይሰውረን። እሺ ቀትል ነው እንደን ደረውላ ሀብተወልድ ብለህ መጥራት አችልም። ደምረው የተዋዶ ልጅ ወይም ደምሮ ብለ ጥራኝ። ሀብተወልድ ማለት የሚችለው ከሀን ብቻ ነው። ሀብተወልድ የሚባሉ ብዙ ሰዎች አሉ። አንተ ብቻ ነ። ስለዚህ አንተ ስዕል አድኖ አትቀበልም። አልቀበልም። ይሄ ስዕል አድኖ መርካቶ ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ? አልቀበልም። ስዕል አድኖ አልቀበልም። መርካቶ ሙስጠፋ ረጉር ነው። ትባረራለህ። በኋላ ተባርረህ የት እንደምገባ እኔ አላውቅም። ትባረራለህ። አልቀበልም አይባልም። ትቀበላለህ። በግብ ትቀበላለህ። ስዕል አድኖ አልቀበልም። እሺ እዚህ አሁን ማስተላለፍ የምትፈልገው በቤታቸው የተቀመጡ ስለ አድኖችን ከመርካቶ የገዛቸኋቸውን አውጡ ነው። ቆይ ግን እንደዚህ ለመጣመም ስንት ጊዜ ፈጀብን? አብርሃም እስራኤላዊ ነው ወይ? እስራኤላዊ ሲባል ኪዳን ስላለው ለኤጃ ካጣ የማርያም መንገድ ስጣ ይበለ እየነገርኩ እኮ ነው። ሁሉንም ነገር ከገንዘብ ጋር የማያያዝ ሁሉንም ነገር እንዴት እኔ ጥቅም አገኝበታለሁ ብለ ብቻ ነው የምትሳ። እሺ አንድ አምጣልኝ፣ አንተ ከሐዋርያቱ መካከል በቅዱስ ጊዮርጊስ ስም አጋረትን እንትን ያወጣ አንተም ታመጣላ። እኔን የሾመኝ እግዚአብሔር ነው።

እንደውም በእኛ ውስጥ ገብተው ከውጪ ያልቻሉትን ውስጥ ገብተው ሊያፈርሱን ከመጡ መካከል ናቸው። ገዳም ኦርቶዶክሳውያን ደምሮን ትፈልጉታላችሁ አትፈልጉም? ጠጅ ትጠጣና አልጠጣውም ትላለ። መኪና ሳይጋጭ መኪና ተጋጨ ተሰበርኩ ትላለ። የሆነ ነገር ታወራና መካድ የመካድ መንፈስ ውስጥ ነው። አንተ እዚህ ጋር አሁን እኮ ኧረ በሰውዬው እንጀራ ላይ ማ አትብጣ። እንደዚህ አይነት ጥያቄ ከየተንጭቶ እንድመልስ ነው። ከባድ ነው። ዋና ዋና ነው። ለናተ ናቱ፣ ተረጋጋችሁ። ሶፊ እሺ፣ አሁን ገና ሌላ ቦታ ነው ጅም የምታሸው። ያንተ እንደዚህ ድሮ ወይ ሳይክል ስትነዳ ምናምን የወደከው ይሆናል። ጎንደር ጎንደር የተዋህዶ ሀገር አሁን የጠየቁን መሄጃ ስታጣ፣ ወደዛ ወደ ግራ ቀኝ አትሆን እንደ አረብኛ ጽሑፍ ወደ ግራ አታንብም መስሎሻል። አባቴ በጊዮርጊስ አጋንንት አይወጣም በጊዮርጊስ

ቁልቁል እንዲህ ከመውረድ እግዚአብሔር ይጠብቃቸው። በጌታ ፊት ሆናችሁ ጌታን ማስደሰት በእሱ ፊት መመላለስ እየቻላችሁ ሰው ለማስደሰት የሄዳችሁበት ቦታ እንደዚህ ነው። ውርደት ነው። ንግግር ውርደት፣ አካሄድ ውርደት፣ በአደባባይ ውርደት። ኢየሱስ ከእንደዚህ አይነት መንገድ ይሰውራችሁ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ቴሪ ላይ ኢየሱስ ይሁን። ስወድንም ስውራ ማርያም ነበር የምናውቀው። አሁን ደግሞ ስውሩ መድኃኒዓለም የሚል መጥቷል። እናንተ መድኃኒዓለም የምትሉት ኢየሱስ ክርስቶስ ከሆነ በመጽሐፍ ቅዱሳችን ላይ በፊልጵስዩስ 4:6 ላይ እንኳን ስውሩ መድኃኒዓለም ስውሩ መድኃኒዓለም ለምንመጣ ደስላል ደስላል ደስላል ሌላን የምናያለን። ክብር ላይ ኢየሱስ ይሁን። ሌላም ሊመጣ ይችላል። ስውራ ማርያም ነበር የምናውቀው። አሁን ደግሞ ስውሩ መድኃኒዓለም የሚል መጥቷል። እናንተ መድኃኒዓለም የምትሉት ኢየሱስ ክርስቶስ ከሆነ በመጽሐፍ ቅዱሳችን ላይ በፊልጵስዩስ 4:6 ላይ እንኳን ሊሰወር ጌታ ቀርብ ነው፣ በጸሎት በምልጃ ከምስጋና ጋር ለእግዚአብሔር ዘንድ አሳባችሁን ፍቃዳችሁን በእግዚአብሔር ዘንድ አስታውቁ እንጂ አንዳች አትጨነቅ የሚል ነው። ስለዚህ ለእናንተ መልሱን ትቻለ። የኛ ኢየሱስ የእኛ መድኃኒዓለም ከሆነ ስውር አይደለም፣ በአደባባይ የተገለጠ በሱ ላመኑት ሁሉ ይወት የሚሰጥ የልብ ወዳጅ አባት፣ ጓደኛ፣ ወንድም፣ እህት፣ እናት፣ አባት ሁሉንም የሚሆን ከእኛ ጋር የሚኖር ነው። እንዲህ ተሰውሮ የሚቀመጥ መድኃኔዓለም የለም። ይኸውልህ በኋላ እንዳይቆች፣ ና ወደ ኢየሱስ። ከህይወት መንደር በስውር ሊያጠፋ ስፈልግ ነው። ስውሩ እንትንት አይደለም። ኢየሱስ ብቻውን ያድናል። ና ወደ ኢየሱስ። እሱ የተሰወር አይደለም። የቅርብ ወዳጃችን ነው። ክብር ለኢየሱስ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሞ ይደድም ስግጥ የሚለው ቻሌንጅ ማለት ነው ስግጥ ኢየሱስን ይዞ ምን አገባኝ ኢየሱስን ስግጥ እስከ ለተሞቴ ከዛ በኋላ ማሱ ያቋለት እንደሚያሳርፈኝ ሰው ለተራ ነገር እንኳን እየሰገጠ አይደል አንተ ህይወት አገኝተ እንዴት ነው ማሰግጠው ህይወት እኮ ነው ኢየሱስ እሱን ይዘው ስግጥ ህይወትን ይዘው ስግጥ ተራ የሚያልፍና የሚጠፋ ነገር ይዞ ራሱ ሰው ይሰግጣል። አረ ኢየሱስን ይዘ በጣም ነው መሰገጥ ክብር ለኢየሱስ ይሁን ብቻውን ያርና ምንም ማድረግ አይቻልም እስኪ አንድ ጊዜን ጥያቄ ሰምተን ንመለስ ይህ ጥያቄን ለፕሮቴስታንት ምዕመናን ለፕሮቴስታንት ፓስተሮች ፕሮፌቶች ይረስልኝ። እሺ ወደ ጥያቄው ሮሜ ምዕራፍ ስምንት ቁጥር ሰላሳ አራት ላይ የሞተው ይልኩንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን ቅዱሳዊ ቃል መስረት በማድረግ ክርስቶስ አማላጅ ነው ወደሚለው ድብዳቤ ላይ ከደረሳቸው ሮሜ ምዕራፍ ስምንት ቁጥር ሀያ ስድስት እንዲሁም ደግሞ ይላል መንፈስ ድካማችንን ያግዛል እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ነው የሚለው። ይህ ማለት መንፈስ ቅዱስ አማላጅ ነው ማለት ነው። ምናልባት ክርስቶስ አማላጅ ነው ለማለታችሁ የተጠቀማችሁት መሰረታዊ የሆነ ቃል ትርጉሙ ሌላዊ የሆነ እስካሁን በጣም ስለተመታብኝ፣ ፕሊስ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ዩቴ ቪዲዮ እስካሁን ፎሎ ያላደረጋችሁ ፎሎ ማድረግ እንዳትረሱ። ያ መንፈስ ቅዱስ ይማልዳል፣ ኢየሱስ ክርስቶስም ይማልዳል በመጽሐፍ ቅዱስ በትክክል የተቀመጠ እውነት ነው፣ ግን የመንፈስ ቅዱስ ምልጃና የኢየሱስ ክርስቶስ ምልጃ ሁለቱም የተለያዩ ምልጃዎች ናቸው። ስለ መንፈስ ቅዱስ ምልጃ ሮሜ ምዕራፍ 8 ቁጥር 26 ላይ ምንድነው የሚለው? እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልና፣ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ ለእግዚአብሔር ፈቃድ ስለ ቅዱሳን ይማለዳልን። ለምንድን ነው የሚማልድልን? እንዴት መጸለይ እንዳለብን ስለማናውቅ፣ ጸሎቶቻችን ምናልባት ድካም ስላለባቸው፣ የእግዚአብሔርን ፈቃድ አለማወቅ ስለሚኖርባቸው መንፈስ ቅዱስ ምን ያደርጋል? እንደ እግዚአብሔር ፈቃድ ስለኛ ይጸልያል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልን። ስለዚህ የመንፈስ ቅዱስ ምልጃ ከጸሎት ጋር ነው እንጂ ከማስታረቅ ጋር አይደለም። የእግዚአብሔርን ፈቃድ የማወቅ ድካም ስላለብን፣ መንፈስ ቅዱስ ደግሞ የእግዚአብሔርን ፈቃድ ስለሚያውቅ እንደ እግዚአብሔር ፈቃድ ስለኛ ይጸልይልናል፣ ይማልድልናል። የኢየሱስ ክርስቶስ ምልጃ ግን የጸሎት ምልጃ አይደለም፣ የማስታረቅ ምልጃ ነው። እዚሁ መጽሐፍ ላይ ቁጥር 34 ላይ እንደተጻፈው ማለት ነው፣ እግዚአብሔር የመረጣቸውን ማን ይከሳል ዋ የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የክርስቶስ ኢየሱስ ምልጃ ለስልክ ነው፣ ከኩነኔ ለመውጣት ነው፣ ከእግዚአብሔር ጋር ለማስታረቅ ነው። አጭርና ግልጽ የሆነ ማለት የመንፈስ ቅዱስ ምልጃ ከጸሎት ጋር ነው፣ እንዴት መጸለይ እንዳለብን። የክርስቶስ ግን እንደዚህ አይደለም፣ የማስታረቅ ነው። መቼም መጽሐፍ ነው የምናገረው። ምንም ማድረግ አይቻልም። እየመረም በሆነ ዋጥ ከበር ላይ ኢየሱስ ይሁን። ሰው አይመለክም፣ ስም አይልም። ምንም ሳይኖራችሁ እጃችሁ ላይ ቀለበት የምታደርጉ ሴቶች ከጥልቁ ጋር ነው ኪዳናችሁ። ደግሞ አታፍሩም። ትጸልያላችሁ የልቤን ሰው ባል ስጠኝ። ሁናት አማረሽ ደግሞ እኮ ውጪ መንገድ ዳር የምትሸጠው አሁን ቢሆን ጥሩ አንድ አንድ ባለትዳር ሴቶች እንኳን ማያደርጉትን ገልድማችሁ። እኔ ሲጀመር እናንተ ሰይጣን አለባችሁ፣ እውነት ነው። በየት በኩል እንግባ ነው? አረ ይሄን ነገር አስተካክሉ። ክብር ለኢየሱስ ይሁን። ኢየሱስ ብቻ ወሪ አይደለም፣ ምንም ማረጋ አይቻለም። ሰው ኢየሱስን በአካል አላውቀውም፣ ስለ ኢየሱስስ ከጴጥሮስ እኩል እርግጠኛ ሆኜ አወራለሁ። ስለ ኢየሱስስ ከሐዋርያው ዮሐንስ የአይን ምስክር ከነበረው ሰው እኩል አወራለሁ። በምን ምክንያት መንፈስ ቅዱስ ለነሱ ያበራ እነሱ እንዲካፈሉ ያደረገ መንፈስ እኛም ውስጥ አድሯል፣ ተካፋይ ነን። ክብር ለኢየሱስ ይሆን። አሁን የሚመጣው መንግሥት ብቻ አይደለም የመንፈስ ቅዱስም ተካፋይ ነን፣ ፓርቴከርስ ነን። ከአባቶቻችን ጋር ተካፋይ ነን፣ ከዚህ ሕዝብ ጋር ተካፋይ ነን በምድር ላይ ካሉ ግሎባሊ ካለችው ቤተክርስቲያን ከአካሉ ጋር ተካፋይነን መንፈስ ቅዱስ ነው የክርስቶስን ህይወት በእኛ ውስጥ የሚደግመው። ግብር ለኢየሱስ። ስለ ኢየሱስ እናወራለን። ደስ ምን ቆንጆ መልዕክት! እንዴት ደስ ይላል! ብቻውን በቂ ነው ሰው አቶ ብርሃኑ ነጋን እንዲህ በይ ተብያለሁ። አቶ ብርሃኑ ነጋ እግዚአብሔር አምላክ ያሰበክ አንተ በውስጥ ያሰብከውን እንግዲህ እርሶ ልበል ይቅርታ እርሶ ይሄንን ነገር ከአምላክ ጋር ነው የተነጋገሩት፣ በውስጦት ነው የተነጋገሩት። እንግዲህ አባቴ ደግሞ ለኔ ባቀበለኝ መሰረት አስተላልፋለሁ ማለት ነው። ሀሳብህን የሰማይ አምላክ ወዶልሃል፣ በውስጥህ ያሰብከውን ሀሳብ ሰማይና ምድርን ያጸና የፍጥረታት ባለቤት ወዶልሃል። በይው ተብያለሁ። ወዶሎታል። እንግዲህ አቶ ብርሃኑ ነጋና የሰማይ አምላክ ነው ውስጥ ለውስጥ የሚተዋወቁት የተነጋገሩት። እኔ ደግሞ በአደባባይ ላይ ህዝብ እመሰክራለሁ። ያሰቡ ሀሳብ ምንድን ነው የሚለው፣ ሁልህም ተንበርክከህ በጸሎት ጠይቅ። ምንም መላብረ ክብር ለኢየሱስ ይሁን። መንፈሳዊ ነገር ቀልድ አምላክ ላይ በቀለድ የተመታየውን ክፉ መንፈስ ኢየሱስ ግን ብቻ ነው፣ ያለ ምንም ማድረግ አይቻልም። ህይወት እሱ ነው፣ ወደሱ ነው። ቀጣይ በለለ ነገር ያለ ሰብስክራይብ ሼር ላይክ ማድረጋችሁ እንዳትረሱ። ወዳችሁ አለ። ተባረኩ።